ቤዚ የኔ ቆንጆ እንዴት እንዳሳዘነችኝ! የምር አንዳንዴ የምትወድ ሰው ማይሆን ነገር ሲያደርግ ስታዩት የሚሰማችሁ ስሜት አለ። አለና እኔ ዚ የተረዳውት ነገር ቢኖር ማርክን እንደምታፈቅረው ነው። ምክንያቱም ባለፈው ሁሉ አይታችኋት አይደል? ጫት ሲቀሙ ምናምን ሚዷቸው በሳቅ ነው የሞትኩት። እነዚህ ማርክ ፈርቅቆ እንደዚህ ያወጣት ካፏ ምናምን ና ሆነች። ቆንጆ ነገር ነች። ኔ ቸክብ ላይ ተወድሻለሽ እሺ። እና ምንድን ነው መሰላችሁ፣ እንግዲህ ትናንት እንዳያችሁት፣ አይ ማርክ ራሴን አጠፋለሁ ብሏት እንግዲህ በጣም ነው ያለቀሰችው። መጨረሻ ላይ ራሱ በቃ ፍራንክ ነው ሲሏት ካሜራ አጥፉልኝ እያለች ነበረ። እና አንዳንዴ በምንወደ ሰው እንደዚህ ከባድ ፍራንክ ባናደርግ ጥሩ ነው። ያው ማርክ እንግዲህ ለሱ ያላትን ስሜትም ለማወቅ እኛንም ዘና ለማድረግ ምናምን ነው ቪዲዮን የሰራው። ግን የምንወደው ሰው ላይ እንደዚህ አንዳንድ ያው የልብ ኬዝ ምናምን ላይኖርባት ይችላል፣ ግን ሊኖርባቸውም ይችላል። አንዳንዴ ስንተዋወቅ በደንብ የምናውቃቸው ይመስለናል፣ ግን ደግሞ አንዳንዴ ከባድ ነውና ማርክ ዬ እንደዚህ አይነት ፍራ ከዚህ በኋላ አታድርጋት። እጅ ወርቅ የሆነች ልጅ። ሰላም ሰላም፣ ውድን የተከበራችሁ የእሙ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት አለም ዳርቻ ሰላማችሁ ብዘት ተረፍረፍ ይበልልኝ። ላይክ ሰብስክራይብ፣ ሸር ማድረጋችሁን አትርሱ። እንግዲህ ቤዚና ማርክን አይታችኋል። ማርክ ያው ቤዚ ጋ ከሆነ በኋላ በድጋሚ በጣም ደስተኛ ነው። የእውነት ቤዚ ጋር በመሆኑ እኔም ደስተኛ ነኝ። ና ቤዚ የኔ ቸኮሌት ምርጥ ልጅ ነች። ያው ቻናሉን ሰብስክራይብ እያደረጋችሁ ነው አይደል? በራሷ ቻናልም በማርክ ቻናልም እያሉ እንግዲህ እየጠፉ አይደለም፣ ከሚዲያ እና ጎበዙ ነዋል። በርቱ። ትናንትም ላይ ያቸኋት፣ ሁሌ የሚለቁትን ቪዲዮ ያሉ። በነገራችሁ ላይ ያውቅን ሁሌ ቪዲዮ ላልሰራ ችላለሁ፣ በእነሱ እንጂ ሁሌም ነው የሚከታተላቸው። ተከታተሏቸው፣ ደስ የሚሉ ጥንዶች ናቸው። ደስ የሚሉ ቪዲዮዎች ነው የሚለቁት። የሆነ ፍቅርን ያሳያሉ። ገባቸው አይደል? አንዳንዴ አሁን ቤዚን አልተናገረች ምናምን ፍቅር ምናምን፣ ግን ተረድቻታለሁ እንዳፈቀረችው ማለት ነው። ማርክም እንደዛው ተፈቅረዋል። ፍቅራቸው ደግሞ ይፋ ላይ በደንብ እስኪወጣ ደግሞ እንጠብቃለን ማለት ነው። ፍቅራችሁን ፈጣሪ ይጠብቅላችሁ። ከዚህ በላይ እብብ ያለ ፍቅር ይስጣችሁ። ላለው ሁላቸውም እየገባቸው ቪዲዮውን እዩላቸው፣ የማርክን፣ የቤዚንም እሽ፣ ቤተሰብ ሰብስክራይብ ማደርጓቸው። እያቸው ሲያምሩ። ውይ እንደዚህ ሳም ሲያደርጋት ራሱ ምንም ማለት አልቻለችም፣ ስለደነገጠች ማለት ነው። እና እየገባቸው እዩላቸው ለማለት ነው የመጣሁት። ወዳችኋሉ። መልካም ጊዜ ሁላችሁ በላብዱስ ክንከነኝ ባይ